በኢትዮጵያ እኮ አሁን በሚገርም ሁኔታ አንድ ወር ሙሉ ልመና አንድ ወር ሙሉ ልመና እያየው ነው። ሀያ አራት ሰዓት ነው ማየው። አሁን ሜቄዶኒያን አሁን እያየው አድዋ፣ በሜቄዶኒያ እየተከበረ ነው አድዋ በእውነት በሜቄዶኒያ። አምስት ቢሊየን ብር አምስት ቢሊየን ብር እየተለመነ ነው። በጣም አርቲስቶቹ ምኖቹ እየመጡ በጣም እየለመኑ ነው በእውነት። አምስት ቢሊየን ብር ልመና በጣም ተቀምሙ አሁንም የሚሰጠው ደግሞ እንደምታዩት የኦርቶዶክሱና የፈረደበት አማራ ነው። አማራ እዛ ውስጥ ሜቄዶኒያ የገቡት ሰዎችን ብትጠይቁ ወታደር የነበሩ ኢንጂነር የነበሩ ቤታቸው የፈረሰባቸው ደባል የነበሩ ኮንዲሚኒማቸው የፈረሰባቸው ዛሬ የብፁዕ ወቅዱስ አቡነ ማትያስ በዓለ ሲመት ተከብሯል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ 12ኛ ዓመት በዓለ ሲመት በመንበረ ጸባዖት ቅድስት ስላሴ ካቴድራል ተከብሯል። በመርሃ ግብሩ ብፁዓን ሊቃነ ጳጳሳት፣ የመንግስት አመራሮች፣ አምባሳደሮች እንዲሁም የገዳማትና አድባራት ሊቃውንትና ምዕመናን ተገኝተዋል። ብፁዕ ቅዱስ አቡነ ማትያስ በዚህ ወቅት ባስተላለፉት መልእክት ፈጣሪ የሾመን ሰላምን እንድናውጅ ፍትሕና ርትህ እንዳይዛባ እንድንመክር አንድነት፣ እኩልነት፣ ፍቅርና ይቅርታን እንድናስተምር ነው ሲሉ ገልጸዋል። የቤተ ክርስቲያን አገልጋዮችና መላው ሕዝበ ክርስቲያን ለሰላም ኃላፊነታቸውን ለመወጣት በርትተው ሊሰሩ እንደሚገባም ብፁዕነታቸው አጽንኦት ሰጥተዋል። ኤርትራ የፈጠራ ክስ ቀርቦብኛል ብላለች። ተመድና የአውሮፓ ሕብረት የኤርትራ ወታደሮች በኢትዮጵያ ድንበር ገብተው ጥቃት እየፈጸሙ መሆናቸውን ተከትሎ ያቀረበባትን ክስ ኤርትራ አስተባብላለች። የኤርትራ ማስታወቂያ ሚኒስቴር የማነ ገብረ መስቀል በኤክስ ገጻቸው ላይ ባሰፈሩት ጽሑፍ አውሮፓ ህብረትና ተመ እንደ ከዚህ ቀደሙ ሁሉ ተመሳሳይ እና የፈጠራ ክስ በኤርትራ ላይ መስርተዋል ሲሉ ገልጸዋል። በጄኔቫው ስብሰባ ላይ ኤርትራ በትግራይ ክልል ወረዳዎች ውስጥ የሰብአዊ መብት ጥሰቶች እየፈጸመች መሆኑን የተገለጸ ሲሆን የኤርትራ ወታደሮች በአስቸኳይ ከትግራይ ክልል ለቀው እንዲወጡ ጥሪ አቅርበዋል። ይሁንና ኤርትራ ክሱን የፈጠራ ክስ ነው ስትል አስተባብላለች። ይህንን የጃኒን ኢንተርቪው ሰምታችሁታል ብዬ አስባለሁ። ከይቅርታ ጋር ጃኒ እቺን ነገር ብታርሚያት፣ ና እስቲ መልሽልን። በጣም መጠን አርግሽ ተወልጀ ያደግኩት አይደለም፣ የተወለድኩት ነቀምት፣ ነቀምቴ ወለጋ በሚባል ከተማ ነው እና ያደግኩት ደግሞ አዲስ አበባ ነው ማለት ነው። ጃን የተወለደችው በነቀምቴ ከተማ ነው፣ ግን በወለጋ ከተማ ያለችው ስህተት ነው። ወለጋ ዞን ነው፣ ነቀምቴ ግን ከተማው ነው። ከይቅርታ ጋር እንደውም